ብርሃን ባንክ ካሽኮ መተግበሪያን ተጠቅመው ወዳጅ ዘመድ ከውጭ ሀገር ገንዘብ ሲልክሎት በተላከበት ፍጥነት ወደ ብርሃን ባንክ ሂሳቡ ገቢ ይሆናል። ካሽኮን ሲጠቀሙ የሚያገኟቸው ልዩ ልዩ ጥቅሞች፣ የተሻለ ምንዛሬ ከተጨማሪ ሽልማት ጋር ምንም አይነት የመላኪያ ገንዘብ ሳይከፍሉ ከአምስት ዶላር እስከ ሀያ ሺ ዶላር መላክ የሚችላሉ። ገንዘብ በካሽኮ በተላከበት ቅጽበት ወደ ብርሃን ባንክ ሂሳቡ በቀጥታ ይገባል። ዘመናዊ፣ አስተማማኝ ደህንነት መጠበቂያ ያለው በመሆኑ ከመጭበርበር ስጋት ፍጹም ነፃ ነው። የካሽኮ መተግበሪያ ለአጠቃቀም ላልና ቀልጣፋ እንዲሁም ማንኛውም ሰው በሚረዳበት መንገድ የተዘጋጀ ሲሆን እርስዎም የካሽጎን መተግበሪያ ከአፕ ስቶርና ጎግል ፕሌይ በማውረድ በየትኛውም ቦታና ጊዜ መጠቀም ይችላሉ ይላል ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ይላል አጋራችን ስለሆነ እጅግ ነው የምናመሰግነው። ኮከብ 881 መሰላል መሰላ የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ ከባንካችን ምን አገልግሎት ፈልጉ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 ፈጣን አስተማማኝና ቀላል ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን። ተመልሰናል። አድማቻችን ከኛ ጋር የቆያችሁ ስለሆነ እጅግ ነው የምናመሰግነው። የሉቻኖ ስፓሌቲን ጉዳይ እንመልከት። ከጣሊያን ብሔራዊ ቡድን አሰልጣኝነታቸው ተሰናብቷል። ተሰናብተዋል። ይህንን ጉዳይ እናንሳ። ከናፖሊ ከለቀቅ በኋላ በረፍት ላይ ያሉ ነበር የጣሊያን ብሔራዊ ቡድን አሰልጣኝነትን የተረከቡት ግን የሰመረ ጋብቻ አልነበረምና እናንሰይን ጉዳይ። አዎ ልክ ነው። በቀደም በኖርዌይ ከተሸነፉ በኋላ ጋብሪኤል ግራቪና የሚባሉት የጣሊያን እግር ኳስ ፌዴሬሽን ፕሬዚደንት ጠሯቸው፣ አሉ ወደ ኮቨርችያ ነው፣ እና ሰኞ ከሞልዶቫ ጋር እንጫወታለን፣ ከዛ አዲዲቬጂ ትለቃለ እና ያው ሲዩ አሏቸው። ከዛ ፕሬዚደንቱ ከነገሯቸው በኋላ የሞልዶቫውን ጨዋታ ግን ታሰለጥናል፣ ግን ከዛ በኋላ ትለቃለ አሏቸው። ከዛ የሚያሳዝን ፊት እያሳዩ መጡ። እሁድ ዕለት ጋዜጣዊ መግለጫ ነው። እኔ ኩ ጣሊያንን በጣም ነው መወዳት። ልጅ እያለሁ ሰባ አራት የአለም ዋንጫን እንዳየሁ ለእናቴ ቃል ገብቼ የላት ነበር። ይህንን ባንዲራ ይዤ የአለም ዋንጫ ላይ በሆነ መንገድ ሰወክላት ጣሊያንን ታይላት። እንዲህ አይነት ህልሜ ነበረ ይነኝ እና ግን ያው መቼስ ውጤት ሲጠፋ የሚታቸው አሰልጣኙ አይደለም እኔ ነኝ ተጠያቂው። ስለዚህ ፕሬዚደንቱ ጠሩኝና ተባረሃል ብለውኛል። ሰኞ ካሰለጠንኩ በኋላ አባረራለሁ እና ለገግ ያለ አልፍ ማለት ነቃ ያለ አልፍ በጣም ዊርድ ጋዜጣዊ መግለጫ ነው። ከዛ ሲወጡ ራሱ በጣም በሚያሳዝን እንትን የወጡት ከፕሬስ ኮንፈረንስ አዳራሹ ያልተለመደ ነው ብዬ ነው እንዲህ አይነት እንትን የራሱን መባረር መጥቶ የሚናገር አሰልጣኝ ተሰምቶ አያውቅም። ግን ፕሬዚደንቱም አልነበሩም። ደግሞ እኔ ከፕሬዚደንቱ ጋር ጋዜጣዊ መግለጫ ላይ ተናገር ብለው ነግሯቸው እንደሆነ አላውቅም። ኖርማሊ እንዲህ አይነት ውሳኔ ሲተላለፍ ግራቪና ወይም የኤፌ ፕሬዚደንት ይኖራል። ግን በኖሩ የመሸነፋቸው ብቻ አይደለም የስፓሌቲ የጣሊያን ብሔራዊ ቡድን የኃላፊነት ጊዜ እጅግ መጥፎ ነው ነገሩ። የጣሊያን ብሔራዊ ቡድንን ካየሽ ልክ ነው ይገባኛል። ሁለት ሺ ሃያ አንድ ላይ የአውሮፓ ዋንጫ አሸንፈዋል። አንድ የሚገርም ስታቲስቲክስ ልንገርሽ መሳይ። የጣሊያን ብሔራዊ ቡድን ለመጨረሻ ጊዜ በዓለም ዋንጫ የኖካውት ጨዋታ ያደረገው 2006 የዓለም ዋንጫ ፍጻሜ ነው። ለመጨረሻ ጊዜ የጥሎ ማለፍ ጨዋታ የአንድ ኖውት ኖካውት ጨዋታ ያደረገ 2006 የዓለም ዋንጫ ነው። አራት ጊዜ የዓለም ዋንጫ ስላሸነፈ ቡድን ነው የምናነሳው። ሊፒ ተመልሰው መጡ። በመሀል ሮቤርቶ ዶናዶኒ አሰልጣኝ የነበር 2008 የአውሮፓ ዋንጫ ላይ ሊፒ መጡ። የደቡብ አፍሪካ የዓለም ዋንጫ ላይ ከምድባቸው ወደቁ። 2014 የዓለም ዋንጫ ላይ ከምድባቸው ወደቁ። 2018 የዓለም ዋንጫን አልተሳተፉም። 2022 የዓለም ዋንጫን አልተሳተፉም። ጣሊያን ነው ይሄ። ከትልልቅ የእግር ኳስ ሀገራት መካከል አንደኛው ነው። ስለዚህ ብዙ ውጣ ውረድ ነበር በሌሎችም አሰልጣኞች ስር ብቸኛው አሰልጣኝ አይደሉም። እሳቸው ግን የኖርዌይ ሽንፈታቸው አንድ አይሶሌትድ ኢንሲደንት ቢሆን ችግር አልነበረው። አሁን ትላንትና ሞልዶቫን ሁለት ለዜሮ አሸነፉ። ሞልዶቫ በፊፋ ራንኪንግ ከኢትዮጵያ ብሔራዊ ቡድን ሳይቀር ታንሳለች፣ ሁለት ለዜሮ አሸነፉ። መቶ ሀምሳ አራተኛ ናቸው የኢትዮጵያን እርግጠኛ አይደሉም ግን ከዚህ የሚከፋ አይመስለኝ። አስራ ስምንት የጎል ሙከራ ነው ያደረጉት ጣሊያን ላይ ጣሊያን ተጨማሪ ጎል ሊያስቆጥር ይችል ነበር። ሞልዶቫም ሶስት ጎል ሊያስቆጥር ምናምን ይችል ነበር። ኤክስጂያቸው ምናምን ማየት ትችላለች። ከሞልዶቫ ጋር ተጫውቶ አስራ ስምንት የጎል ሙከራ ተደርጎበታል። ይህ የጣሊያን ብሔራዊ ቡድን ኢቨን አሸንፎም ትላንትና ጥሩ አልነበረም። የኖርዌይ ጨዋታ አይሶሌትድ እንስደንት አልነበርም። ምክንያቱም ልክ ነው። በኔሽንስ ሊግ በመሀል ጥሩ ነበሩ። ፈረንሳይን በማጣሪያ ጨዋታ አሸንፈዋል። ከጀርመን ጋር ጥሩ ተጫውተዋል። እንደዚህ ግን ታስታውሻለሽ የአውሮፓ ዋንጫ ላይ ወደ ሁለተኛው ዙር እንኳ ያለፉት በአንድ የሪካርዶ ካላፊዮሪ ደፋር ሩጫና በማቲያ ዘካኝ አስደናቂ አጨራረስ ክሮዌሽን ሲያሸንፉ ተንጠልጥለው ነበር ያለፉት። ሊያውም ጥሩ ሶስተኛ አላለም። አሁን በአውሮፓ ዋንጫ እንደምንም ከዛ ማን የጣላችሁ ስዊዘርላንድ፣ መጥፎ የአውሮፓ ዋንጫ ነበር። ከዛ በፊትም እንዲሁ በአሳር ዩክሬንን በስንት ጭንቅ አሸንፈው ነበር ያለፉት። ጉዳዩ የእሳቸው ብቻ እንዳልሆነ አውቃለሁ፣ ግን የእሳቸው የኃላፊነት ወቅት እጅግ መጥፎ ነበር። በኋላ መጨረሻ ላይም ተጣሉ ደግሞ ከፍራንቼስኮ አቼርቢ ጋር ው እድሜ ወኮ ምናምን አሉና አልመጣም አለ ለጣሊያን ብሔራዊ ቡድን ሲጠሩት እና እንዴት እንዳላከበርኩት ይነግረኛል አንድ ቀን እና ግን አክብሮት ማጉደል አይደለም ምናምን አሉና በውዝግብ ነው መጨረሻ ላይም የለቀቁት እና ጉዳዩ የውጤት ጉዳይ ነው ግን ትርምስምስ ያለ ጊዜ ነው የነበረው ስድስት ጨዋታ ተሸንፈዋል። በዚህ ኃላፊነታቸው በሀያ ሶስት ጨዋታ አስራ አንድ አሸንፈዋል። የአውሮፓ ዋንጫው ካለፈ በኋላ መትረፋቸውም በኃላፊነት መቆየታቸውም ጭምር ያልተጠበቀ ነው። እንግዲህ አሁን ስሞች መጠቀስ ጀምረዋል። የጣሊያን ብሔራዊ ቡድንን ኃላፊነት ማን ይረከባል የሚል የሮቤርቶ ማንቺኒስም በድጋይ መጠራት ጀ እንደዛ ከለቀቀ በኋላ የኃላፊነት ከተሰጠው የእድሜ እርከን ቡድኖችን ሁሉ ኦርጋናይዝ እንዲያደርግ የጣሊያን እግር ኳስ ለማንም ሰጥቶት ማያቅ ኃላፊነት ከሰጠው በኋላ በአስር ቀን ውስጥ ነው የለቀቀ ወደ ሳኡዲ ለመሄድ ያው ሳኡዲ ማልተስማማም ሚሊዮኖች በቂ አልነበሩም ለደስታ። ስለዚህ ከዚያም ቶሎ ለቆ ሄደ። በእንደዚህ አይነት ሁኔታ ኃላፊነቱን ከለቀቀ በኋላ መልሰው ከጠሩት አስገራሚ ሚሆን ይመስለኛል፣ የለቀቀበት ሁኔታ ትክክል ስላልነበር። ሌሎችም ግን ስሞች አሉ። ስቴፋኖ ፒዮሊ ግን፣ ክላውዲዮ ራኒሪ ኃላፊነቱን ይፈልጉታል እየተባለ ነው። አሁን ስንቴ ጡረታ ወጣሁ፣ በቃ አሁን አሰልጣኝነት ጨርሻለሁ እንደው ካሊያሪም እናቴ ሮማም ባለቤቴ ሆነውብኝ የተመለስኩት ሲሉ ነበር። ሁለቱን ክለቦች ከዚያ ጋር ነው ያነጻጸርኩት። የእናትና የባለቤትን ጥሪ ቢያትሉምና ብለው አሁን ቀጣሪ ናቸው። በሮማ ጋስፔሪኒን የቀጠሩት አንቸሎቲ ናቸው። የፍሬክዲን ዋና ማካሪ እሳቸው ስለሆኑ ጋስፔሪኒ ያው የአታላንታ አሰልጣኝ የሮማ አሰልጣኝ ሆነዋል። ግን ለአንድ ውድድር አደለም ታስብ። ለአንድ የዓለም ዋንጫ ሆኖ ያውቃል። ለምሳሌ አሌክስ ፈርጉሰን የማንቸስተር ነትድን ኃላፊነቱን ተረክበው 86 የዓለም ዋንጫ ላይ ስኮትላንድ ማሰልጣኝ ነበሩ ወይ ሚሼል፣ ባርሴሎናና ሆላንድን ሬኒስ ሚሼልስ ወይ ሚኬልስ ሆላንዶቹ እንደሚሉት አሰልጥነው ያውቃሉ፣ ድርብ ኃላፊነት ወስደው ደግሞ። ይሄኛው አክቲቭ ኮቺንግ ስላልሆነ እሳቸው ሊሄዱ ይችላሉ። ግን የስፓሌቲ ነገር እኔ የስፓሌቲን ኢንጂኒየስ ነው ጂኒየስ ናቸው ነው ምለው። በኮቺንግ ካየሽ የናፖሊ ቡድን የሳቸው፣ የድሮ የኡድኔሴ ቡድን የሳቸው፣ ሮማ፣ በኮቺንግ ብቻ ካየሽ ጂኒየስ ናቸው፣ ሉጃ ስፓሌቲ። ጉዳዩ የእሱ ጉዳይ አይደለም ግን እንዲህ አይነት አሰልጣኞች ለእኔ አንደኛ ለኢንተርናሽናል እግር ኳስ ይሆናሉ ወይ ነው ጥያቄው። በቂ የልምምድ ጊዜ የለም ኤክስፐሪመንት ለማድረግ ምክንያቱም መጀመሪያ እሳቸው ሲመጡ ሶስት ማነው አራት ሶስት ሶስት የሳቸው ብሉፕሪንት እሱ ነበር። በናፖሊ አራት ሶስት ሶስት ይጫወታል። አልሆነም ድንገት ምክንያቱም የጣሊያን ምርጦቹ ቡድኖች የሚጫወቱት ኢንተር፣ አታላንታ በባክስሪ ነው። ወደዛ ለመምጣት አመነቱ እና አንዴ ባክስሪ አንዴ ባክፎር አንዴ ባክፋይቭ በዛ ላይ ሲዋልሉ ቆዩ። እንግዲህ እሳቸው ምናሉ እኔ ምናልባት የጣሊያን ምርጡ ተመራጭ ላልሆን ይችላሉ፣ ግን ምርጡን ስፓሌቲን ግን ለመሆን ሞክራለሁ። ምርጡን ስፓሌቲን አልሆኑ። ምናልባት የኢንተርናሽናል እግር ኳስ አይሆናቸው ይሆናል። ለኃይለኛ የሲስተም አሰልጣኞች መሆኑንም እጠራጠራለሁ። ኢንተርናሽናል እግር ኳስ ጊዜ የለም። በወር ሀያ ቀን በአመት ሀያ ቀን አያገኟቸውም ተጫዋቾቹ። ለዚህ ነው የእነሱን አይደንቲቲ በኢንተርናሽናል እግር ኳስ በክለብ እግር ኳስ እንዳየ ነው ለማየት የሚያስቸግር። በዛ ላይ ቁጡ ናቸው የቱ እስካንድ ሰው እና ያልተቀባ ድራማም እንግዲህ ሲፈጥሩ ቆይተዋል። ያው የጣሊያን እግር ኳስ በአጠቃላይ ብዙ ወጣት ተጫዋቾች በሴሪያ አይጫወቱም። ለምሳሌ ድሮ የጣሊያን ብሔራዊ ቡድን የቡድኑ የስሪት መሰረት የነበሩት ዩቬንቱስ፣ ኤሲ ሚላን ታያለሽ፣ ጣሊያናን ተጫዋች አታይም ብዙ አንድሪያ ካምቢያሶ ወይ የሆነ ተጫዋች አልፎ አልፎ ብቅ የሚል ተጫዋች ታያለሽ እንጂ እነዚህ በሁለቱ ግዙፍ የጣሊያን ክለቦች ውስጥ ብዙ ጣሊያናን ተጫዋቾች አታይም። የጣሊያን ትሬኒንግ ፖስት ትሬኒንግ ምኑ ሁሉ ብዙ ድክመት ያለበት ነው። ግን እኔ እንደሚባለው ያን ያህል ደካማ ስብስብ አይመስለኝም። አሁን ልክ በቀደም በኖርዌ እንደሆኑት ትላንትና በሞልዶቫ እንደሆኑት ድክም ያለ ቡድን አይመስለኝም እና መጨረሻ ላይ እንግዲህ ስፓሌቲን ሽታ ያላየንበት ቡድን ሆነና በጣም ድራማዊ በሆነ ፕሬስ ኮንፈረንስ ከሀላፊነት ያስለቀቁ አሁ ቀጣዩ የጣሊያን ብሔራዊ ቡድን አሰልጣኝ የሚያጓጓ ይመስላል አደል። ከብዙ ስሞች ጋር እየተነሳ ነው የሚገኘው። እሱ እንመለከታለን። ብርሃን ባንክ ካሽኮ መተግበሪያን ተጠቅመው ወዳጅ ዘመድ ከውጭ ሀገር ገንዘብ ሲልክሎት በተላከበት ፍጥነት ወደ ብርሃን ባንክ ሂሳቡ ገቢ ይሆናል። ካሽኮን ሲጠቀሙ የሚያገኟቸው ልዩ ልዩ ጥቅሞች የተሻለ ምንዛሬ ከተጨማሪ ሽልማት ጋር ምንም አይነት የመላኪያ ገንዘብ ሳይከፍሉ ከአምስት ዶላር እስከ ሀያ ሺ ዶላር መላክ የሚችላሉ። ገንዘብ በካሽኮ በተላከበት ቅጽበት ወደ ብርሃን ባንክ ሂሳቡ በቀጥታ ይገባል። ዘመናዊ፣ አስተማማኝ ደህንነት መጠበቂያ ያለው በመሆኑ ከመጭበርበር ስጋት ፍጹም ነጻ ነው። የካሽኮ መተግበሪያ ለአጠቃቀም ቀ ቀላልና ቀልጣፋ እንዲሁም ማንኛውም ሰው በሚረዳበት መንገድ የተዘጋጀ ሲሆን እርስዎም የካሽጎን መተግበሪያ ከአፕ ስቶርና ጎግል ፕሌይ በማውረድ በየትኛውም ቦታና ጊዜ መጠቀም ይችላሉ፣ ይላል ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን፣ ይላል አጋራችን ስለሆነ እጅግ ነው የምናመሰግነው። ኮከብ 881 መሰላል፣ የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ። ከባንካችን ምን አገልግሎት ፈልግ የሞባይል አየር ሰዓት መሙላት፣ የትምህርት ቤት ክፍያ መክፈል፣ የአውሮፕላን ጉዞ ቲኬት መቁረጥ፣ ገንዘብ ማስተላለፍ ወይስ ስለ ሂሳቦ መረጃ ማግኘት? እንግዲያውስ በማንኛውም ቦታና ጊዜ ወደ ኮከብ 881 መሰላል ሊደውሉና ከአገልግሎት ገበታችን መርጠው የፈለጉትን ይከውኑ። ስለ ብርሃን የሞባይል ባንኪንግ አገልግሎት ተጨማሪ መረጃ ካስፈልገው በአቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ አገልግሎት ፈጣን፣ አስተማማኝና ቀላል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።